እንዲ መጫወቻ መቀለጃ መቀለጃ ልጅን አትጣው በመከራ ላይ ዱለኸኝ አንተ እኔን እየተሹ ሁሉ እንደፈለገ ፍልግ ትሆናል። ዛሬማ እዚህ ላይ የምትሰጠኝን መልስ አንተ እልም ያልኩ ጥፋተኛ ሆኜ ከስህተት የማልማር ገልጡ እነዚህ አሳሬን እንዳላበልኝ፣ እሱ ደግሞ በተራው እነዚህን በስንት መከራ ብቀበላቸው ደግሞ እንዲ

ለብጀ በዚህ ነኝ በዚህ ነኝ ይኸውልሽ እ ምን ሆነሃል? ያኔ ሰውዬ እየጠበቅሁት ሰውዬ ነው የምጠብቀው። በባዶ ጎዳና ምናባቴ ላርግ ብለሽ ነው ማልዳ ማልዳ የተቀመጥኩኝ እስካሁን ድረስ እንዲያው ትርው ሰው ትርው አይልም። ያኔ ወጣፋኳጂ ሰው እራሱ ማንን ነው የተረገመ ሰው ገንዘብ

እንዲያው ዝም ብለህ ነው እንጂ አንተ ስትሆን እንዲያው ቀኑ ደርሷል፣ ቀኑ ደርሶ እንዲያው እሱ ባይመልስልኝ ተኔ ገንዘብ ወልቼ እሰጣለሁ ብለህ የምትለው ገንዘብ እያወቅህ አውጥቶ መስጠት። ምን ላድርግ፣ በላይ ነህ። ችግር በአንድ ሰው አይቀር። የተቸገረ እውነት የተቸገረ መስሎኝ ነው እንጂ በእጅ በእግሬ ገብቶ በእጅ በእግሬ ገብቶ ነገ ማልዳም ጥቼ ደጅ ድረስ እሰጥሀለሁ። እባክህ

መክለፍቱን ትጋግሯል መለኩ የታገኝት እንደዚህ እኮ ነው፣ ስትል እዚያው ነው ግጠቅጠቅ ብላነቱ። አሁን ምን እንዳርግ፣ ሰውያ ያስወጣ ያስገባኝም። ዝም ብዬ እንደ ልማድ እንደ ትላንትናው ጉርማ ጀንጤፍ ዥልፍድ ነው። ጤፉ ደግሞ ማሽን ደሞ አስታውቅም፣ ብዙ ሸፋፍኛዋለሁ። አሁን ጤፉ ፈላይ ሄደ ብትለኝ የምኑ ጨመርኩት እላታለሁ፣ ያለ ማዳበሪያ

ስድስት መቶ ሰባት መቶ እንደምንም አድርጌ ስታምስት መቶ ታውጣ በቃ ታንቺ ጋራ ታንቺ ጋራ ነው ነው ዛሬ

አውራ ውድነወዲ ዛሬ ማልደ እንቁላሉ አንስቼ ሄድኩኝ። የጣለች ወይ እንድፋሳ ለች ቻለት ደርሳለች እኮ ዛሬ ተጣለችው ጋር አላየሽም? አላየሽም እነ ውድነሽ የት እኮ በቀን ሁለት ነው አሉ የምጥል። አሁን የገዛቻት ፈረንጅ ናት አሉ

ገንዘብ ቢኖረኝና ራሴ ሞልቼ የቤቴን ከብት አውጥቼ ተመሸጥልን ነበር። ግን ጊዜ ደራሹ ማለት እንዴት ነው? አንተ እኔ ምን አባቴ ላደርግ ብለህ ነው? ወይ ባይቀናው ነው እንጂ። አሁን እኮ ሰዓቱም እያዘቀዘቀሽ ነው። ቁም ነገር ነግሬው ይሄዳል እንጂ እና እንግዲህ ያምን ሆኗል። ባይቀናው ነው የሚሆን እንጂ ወይ ሰው ጋር ሆኖ ነው የሚሆን እንጂ እነግርዋለሁ እኮ በወግ ነው በስነ ስርዓት የነገሩትኝ። እኔ እራሱ እኮ እሱ አንተ ወግ ነገር እንዲያው የሚገባውማ ይደል የዳምጣው እንዲያው የሚገባውማ ይደል? የሰው ችግር መቼ ያውቃልና ነው እሱ ሲቸገር ያውቅበታል እንዴት እንደሚሆን ምን ታደርጋለህ። ግን አሁን በደንብ እኔም አስረግጬ እነግርዋለሁ። እሱ እራሱ እንዲያው ተንበደበደ ነው የምልህ፣ ተንበደበደ እየባከነ ነው ወንድሜ። እዚህ ልጠብቀውና ሲመጣ እዚያው

ነገር እንዳላበላሽ ብየው እኮ ነው እ ልክ ነህ። እሱ ልክ ልክ ነህ። ልክ ልክ ነህ። ልክ ነህ።

መልሳለሁ ብለህ ሊወሰድከው እንደሚቸግር። አረ፣ ሰው ፍርሱ! አረ፣ ሰው ፍርሱ! አረ ባገሩ ላይ ሰው የለም እኮ እውነት የቸገረ አንተን እንጉል ላይ ልስፈልግ እንቅልፍ አጥቼ እረፍት የለኝ አንተን ፍለጋ። ለመሆኑ እንዳበያበሬ አንተን በየቦታው እየፈለግኩ ንዋን አንዱ ችግር በችግር እየተደራረበ እኮ ነው። እና እንደው እኔ ደውስ ገብቼ፣ ደውስ ተዘፍቄ የማህበር ብድር ነው አሁን ሌላ ነገር የለም።

እና እልህ በቃ እዚያ መጨረስ እንችል ነበር። ይኸውልሽ የማህበር ብር ነበረ፣ ዛሬ ነው ወዲት የሚደረግ ይኸውልሽን። እና ሳንቲም አበድሬ ብሎ ወስዶ አያሌ ሳንቲም አበድሬ ብሎ ወስዶ፣ ዛሬ መጨረሻ ነው ወዲት ነው የሚደረግ ገንዘቡን ታላመጣህ፣ በገንዘቡ ልክ ነው ወለድ ብናስብብ በጌ ወሩ

ሁለት ሺህ እናቴ ሁለት ሺህ አትድገመው። አይደለም አትድገመው። አንተ ጋር ምን ማለት ነው? እንትን እዚያ ተምን አስማረ እንደሚሳካ ነገር ነው። ነገሩማ እኮ ጨራታ ተጨራታ እዚያ ምኑ ነው የሚሉት

እናንተ መካከር ምን ስለተሆነ ነው? አጋጣሚ ሲሆን ሲያገኝ ጊዜ አጋጣሚውን ሲያገኝ ጊዜ ነው ይኸውልሽ፣ አጋጣሚው ሲያገኝ ዝም ብዬሽ ድንገት አሁን ጻረፍ ይባል ነበርሳንጊዜሳካ ሲሆን እነግራታለሁ እያለኝ የነበርን ይህንም እኮ ወንድሜ ብቆይልሽ ብቆይልሽ